ሰላም ተመልካቾች ከአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ከአዲስ አበባ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ ልማት ቢሮ ጋር በአጋርነት ወደ እናንተ የሚያደርሰው ሳምንታዊ የስማርት ሲቲ ዝግጅታችን እንሆ ይጀምራል። ክቡራን ተመልካቾቻችን እንደ ወትሮ ሁሉ በየሳምንቱ አዳዲስ ሀሳቦችን ወደ እናንተ እንደምናደርስ ይታወቃል። በዛሬው ዝግጅታችን የሳይበር ደህንነትን መሰረት በማድረግ ሀሳቦችን ወደ እናንተ የምናደርሳችሁ ነው የሚሆነው። እንደሚታወቀው እንግዲህ በዚህ ወር የሳይበር ደህንነትን አስመልክቶ የዲጂታል ኢትዮጵያን መሰረት በሚል መሪ ሀሳብ የግንዛቤ ሂደቶች ሲስተናገዱበት የነበረ ወር እንደሆነ ይታሰባል። የመጀመሪያው ሀሳብ የሀሰተኛ መረጃ ዝግጅት ቁጥጥርና ስርጭትን ለመቆጣጠርና ለመከላከል ያለመ ንቅናቄን የማከለ ነው። በሁለተኛ ደረጃ ደግሞ በዲጂታላይዜሽን ደህንነት ጉዞ የተቋማት የሳይበር ጥቃት ተጋላጭነትን ለመቀነስ የሚያስችል ንቅናቄ። እነዚህ ሁለት የትኩረት ነጥቦች ላይ መሰረት የተደረገው በዚህ በወርሃ ጥቅምት የሳይበር ደህንነትን መሰረት ያደረገው ታስበው የዋላው ሲሰራበት የነበረውን ሀሳብ እኛም ወደ ስማርት ሲቲ ቅኝታችን አቅርበን ለውይይት የጋበዝነው እርሰ ጉዳይ ይሆናል ማለት ነው። ታዲያ አጠቃላይ የሳይበር ጥቃት ምንነትን እንዲሁም ደግሞ ተያያዥ ሀሳቦችን እየቃኘን ወደ እናንተ ሀሳባቸውን እንዲያጋሩን እንግዶች ጋብዘንላቸዋል። በዚህ ርዕሰ ጉዳይ ላይ ሀሳባቸውን የሚያጋሩን አቶ ቢኒያም አበባው በኢንፎርሜሽን መረብ ደህንነት አስተዳደር የመሬትና የስማርት ክፍያዎች ስርዓት ማዕከል ዳይሬክተር እንዲሁም ደግሞ ከአዲስ አበባ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ ልማት ቢሮ አቶ ድርሻዬ ካሰኝ የኢንፎርሜሽንና ጥገና ዳይሬክቶሬት ዳይሬክተር ናቸው። እንግዶች ሀሳባችሁን ልታካፍሉን ስለተገኛችሁ እናመሰግናለን። አመሰግናለኝ። ቀደም ብዬ የሳይበር ጥቃት ተደጋጋሚ ሀሳቡን እንሰማዋለን እና የሳይበር ጥቃት ምንድን ነው ከሚለው መነሻ ሀሳብ እናድርግ። አመሰግናለሁ። ያው ሳይበር ተደጋግሞ እስፔሻሊ ጥቅምትና ወይም በፈረንጆች ኦክቶበር ላይ በተደጋጋሚ የሚነሳ ቃል ነው እና ይሄ ወርም በአለም ደረጃም በኢትዮጵያም ደረጃ የአዌርነስ ስራን ዜጎች የቴክኖሎጂ ተጠቃሚዎች የሳይበር ጥቃት እንዳይደርስባቸው ቅድመ ማሳወቅ ስራ የሚሰራበት ነው። ይሄ ኤቭሪዬር የሚደጋገም ነው። ሶ ይሄ ሳይበር ምንድን ነው ስንል ሳይበር የመጀመሪያ ስርዓቶች ለምሳሌ የዲጂታል ሲስተሞች ይኖራሉ፣ የኔትወርክ ስርዓቶች ይኖራሉ ዚህም በእነዚህ ስር የሚፈጠሩ መረጃዎች፣ ዳታዎች ይኖራሉ። እነዚህም ከተለያዩ የዲጂታል አታኮች ፕሮቴክት የምናደርግበት መንገድ ነው ማለት ነው። የሳይበር ሴኩሪቲን ስናይ ከሳይበር ጥቃት ጋር በተያያዘ በተለይ ዘመናዊ ከተሞችን እንደ አንድ የትኩረት ነጥብ ተደርገው ይነሳሉና ለአንድ የዘመናዊ ከተማ ትልቅ ፈተና ነው ብለን ስናስብ ከምን አንጻር ነው በዋናነት አሁን ካለንበት ሁኔታና አንጻር ያው ከተማችን ወደ ስማርት ከተማነት እየሄደችበት ያለበት ሁኔታ አለ። ስለዚህ ይህንን መሰረት አድርጎ ደግሞ በተለይም አዲስ አበባ ከተማ ላይ በስፋት እየተሰሩ ያሉ የመሰረተ ልማት ልማቶች አሉ፣ እንደዚሁም ሲስተም ልማቶች አሉ። ስለዚህ ይሄ ነገር በሰፋ ቁጥር የዚሁም የሳይበር የደህንነቱም ሁኔታ ጥያቄ ውስጥ ይገባል ማለት ነው። ስለዚህ በተለይ ዚ ሀርድ ኢንፍራስትራክቸር ላይ ወይም መሰረተ ልማቶች ላይ እንደዚሁም ሲስተሞች ላይ ተቋማቶች ወደዛ በሄዱ ቁጥር በዛው ልክ ደግሞ የተለያዩ ፍላጎት ያላቸው አካላትን ያንን መሰረተን ለማጥቃት እንደዚሁም ደግሞ እነዚህ ሲስተሞችን ሰርጎ ገብቶ ደግሞ የሚፈልጉትን ጥቅም ለማግኘት የሚሄዱበት ርቀት ከፍተኛ ነው ማለት ነው። ስለዚህ እነዚህ ነገሮች ስማርት ሲቲ ባደገ ቁጥር የሳይበር ደህንነቱን በዛው ልክ ካላደገ በቀር እራሱን የቻለ ቻሌንጅ ሆኖ ይመጣል ማለት ነው። አንዲትን ከተማ ስማርት የማድረግ ሂደት ላይ ሲታሰብ የቴክኖሎጂ መሰረተ ልማቶች በስፋት የሚሰሩባቸው ሂደቶች ናቸው እና እዚህ ላይ በጣም ለሳይበር ጥቃት ተጋላጭ ናቸው ብለን የምናነሳቸው ነገሮች ምንድን ናቸው? ስማርት ሲቲ ኖርማል የዲጂታላይዜሽን ወይም ዲጂታል ቴክኖሎጂዎችን በከተሞች ተግባራዊ እናደርጋለን። በዛ በሚደረግበት ስርዓት ውስጥ ሲስተሞች ወይም ኔትወርኮች እነዚህ ኢንዲፔንደንት ናቸው ወይኒት ካምስ ስማርት ሲቲ ግን ዞስ ሲስተምም ኮኔክሽንም ኢንተርኮኔክትድ ነው የሚሆኑት። ለምሳሌ ስማርት ሲቲ ላይ አብዛኛው ስራ የሚሰራው ትራንስፖርቴሽን ላይ ብዙ አግሬሲቭ ይሰራል ወይም ሞቢሊቲ ላይ የሄልዝ ኬር ዳታዎች፣ የዳታ ፕራይቬሲዎች፣ እነዚህ እነዚህ በስማርት ሲቲ ሴክተር ላይ ስናያቸው ትልቁ ስጋት የሚፈጥሩት ናቸው። የትራንስፖርትን ስናይ ለምሳሌ ብቻውን ስናይ የትራፊክ ላይቶች፣ የጂፒኤስ፣ ሌሎች ሴንሰሮች፣ እነዚህን ተጋላጭ ናቸው። በሳይበር ምዳሩ ላይ ዳታ ፕራይቬሲ እነሱን አሁን አግሬሲቭሊ እየተሰራበት ያለው አሁን ለምሳሌ አዲስ አበባ መስተዳደር ብዙ ሲስተሞችን አልምቶ ወደ ስራ ገብቷል ወይም ዲጂታላይዝ አድርጓል ብዙ አገልግሎቶችን። እነዚህ ዲጂታላይዝ በተደረጉ አገልግሎቶች ብዙ መረጃዎችን ከደንበኞች ይሰበሰባሉ። እነዛን ከደንበኞች የሚሰበሰበውን መረጃ የዳታ ፕራይቬሲያቸው መጠበቅ አለበት። በስማርት ሲቲ ብዙ መረጃዎች ስለሚሰበሰቡ እነዚህ መረጃዎች ለሌሎቹ አካል የመጋለጥ ፕሮባቢሊቲ ስለሚኖራቸው ትልቁ ክፍተት ይሆናል፣ ወይም ተጋላጭ ናቸው ብለን እንይዛለን። ሌላኛው ሄልዝ ኬር ዳታ ወይም ይሄ የጤና ነክ መረጃዎችን አብዛኛው ሆስፒታሎች፣ ጤና ጣቢያዎች አሁን ናዋይደይስ በቴክኖሎጂ ኢንቴግሬትድ ናቸው ወይም ኢንተርኮኔክትድ ናቸው። ሶ የተለያዩ ፔሽንት ዳታዎችን፣ መረጃዎችን ስለሚይዙ እነሱ ለመረጃ መንታፊዎች ትልቅ ትኩረት የሚሰጡ ሴክተሮች ስለሆኑ እነዚህን ሜጀርሊ ሶስቱ ኤሪያዎች ላይ ስማርት ሲቲ ላይ ተጋላጭ ናቸው ብለን እንይዛለን ወይም ቦሮንብል ናቸው እንላለን። ጉዞ ላይ ላለች ከተማ እንደዚህ አይነት ጥቃቶች ሲኖሩ እጅግ በጣም ዋና ፈተና ናቸው ተብለው ነው የሚጠቀሱት። ስለዚህ እንደዚህ አይነት ሂደት ላይ ያለንን አቅም እንዴት ነው መገንባት ማሳደግ የሚገባን፣ በተለይ ከዚህ ከአዌርነስ ክሬሽን ጋር በተለይ ማህበረሰቡን እንደዚሁም ተቋማቱ ላይ ያሉትን ስለ ሳይበር ደህንነት ጠለቅ ያለ እውቀት ጠለቅ ያለ ግንዛቤ እንዲኖራቸው ከማስቻል አንጻር ሰፊ ስራ ይጠብቃሉ። ለምሳሌ የሚጠቀመውን ኤቭሪ የኮምፒውተር ሊሆን ይችላል የኔትወርክ ዲቫይስ ሊሆን ይችላል፣ ፕሮፐርሊ ከመጠቀም አንጻር ብቻ ሳይሆን ከሳይበር ደህንነት አንጻር በምን መልኩ መጠቀም አለበት የሚለው ነገር እዛ ውስጥ ገብቶ መታየት ያለበት ሁኔታዎች አሉ ማለት ነው። ሌላው በተለይ የዚህ የኤክስፐርት ሌቨል ላይም እንደዚሁ ትሬኒንጎችና በተለይ የዚህ ሰርቲፋይድ የሆኑ ትሬኒንጎች በመስጠት ሰዎችን በማሰልጠን እና ና በዛ ላይ ደግሞ በደንብ አገልግሎቱ ላይ ተደራሽ ከማድረግ አንጻር እነዚህ የመሰረተ ልማት እቃዎች በሚገቡበት ጊዜም ጥንቃቄ ማድረግ ያስፈልጋል። ምናልባት ወንድም የኢንሳ ላይ ከፍተኛ ስራዎች ይሰራሉ። ከጉምሩክ በኩል በተለያየ መልኩ የሚገቡት የኔትወርክ ዲቫይሶች ላይ ኢንሳ ሲያረጋግጥ የሚገባበት ሁኔታ የለም። ይህ አንዱ ሜካኒዝም ነው ማለት ነው። ስለዚህ እነዛ ዲቫይሶች ቬሪፋይድ ሆነው መግባት አለባቸው ማለት ነው። ስለዚህ ዝም ብሎ የሚመጡ እቃዎች ምንነታቸውን ሳናቅ የሆነ መሰረተ ልማት አገልግሎት ላይ ቢሆን ኬት ምንጩን አናውቀውም በማን መልኩ እንደሚመጣ እናቀም እዛ ውስጥ ያለው የሶፍትዌር ፕሮግራሞችን በምን መልኩ ኢምፕሊመንት እንደደረጉ ባናውቀው ሁኔታዎች መጥተው ወደ ስራ ላይ ቢውሉ ለዛ ቫልነራብል ነው ማለት ነው። ወይም ያ የሚጠቀመው ተቋም ለዛ ነገር ተጋላጭ ነው ማለት ነው። ሳይበር ምህዳር ላይ ትልቁ ኃይል የሰው ኃይል ነው። እነዚህን የሰው ኃይል በተከታታይ መገንባት፣ ማሳደግ፣ ማሳወቅ ፕላስ ደግሞ ሌተስት የሆኑ አታኮች ምንድን ናቸው የሚለውን በደንብ መለየት በሚያስችል ደረጃ ኮንቲኒ ሲሆነ በስትራቴጂ የተደገፈ እውቀት ያስፈልጋል ወይም የእውቀት ሽግግር ያስፈልጋል ማለት ነው። በዚህ ረገድ በኢንሳ ደረጃ ለምሳሌ እየሰራ ያለው ትልቁ ዋናው ትልልቅ ፕሮፌሽናሎችን ለማውጣት በማስተርስና በፒኤችዲ ሌቭል ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ስልጠናዎች ትምህርቶችን እየሰጠ ነው። ከዚያ ባሻገር ደግሞ ላይክ በታለንት ማዕከላችን ኮንቲኒስሊ ከታች ጀምሮ ሀይ ስኩልም ያሉ ኤሌመንተሪ ያሉ ፕላስ ኮሌጅም ዩኒቨርሲቲም የገቡ ወደ ማዕከላችን እየመጡ የታለንት ስርዓት ውስጥ በመግባት የሳይበር ምህዳሩን እንዲደግፉ እንዲያውቁ እየተደረገ ነው ማለት ነው። ከዚህ ባሻገር ደግሞ በክረምት ወይም ይሄ ክረምት ላይ በምናሰለጥናቸው የሳይበር እንትን እዛ ላይም አግሬሲቭ እየተሰራ ነው። እስካሁን እየሰራ ነው የነበረው በአንድ ማዕከል ነበር። አሁን ወደ ከተሞች አውርደን ከከተሞች ዩኒቨርሲቲዎች ጋር አብረን በመተባበር ለማስፋት ለማሳደግ እያሰብን ነው ማለት ነው። በዚህ ረገድ እየተሰራ ያለ ስራ አለ። ይሄ እንግዲህ አቅምን ከመገንባት አንጻር ነው። ከዚህ ባሻገር ደግሞ ከአቅም ግንባታው ባሻገር ደግሞ የተለያዩ የህግ ድጋፎች ይፈልጋል። ሳይበር ሴኩሪቲ በተለያየ መንገድ ልክ ይሄ መንገድ ላይ ስልክ፣ ሌሎች ወንጀሎች እንደሚሰሩት ዲጂታል ቴክኖሎጂ ላይም የተለያዩ ወንጀሎች ይሰራሉ። ሰ እነዚህን ወንጀሎች ተጠያቂ ማድረግ የሚያስችል የህግ ድጋፎች ይፈልጋሉ ወይም ሎ ኢንፎርስመንት አካላት የህግ መዋቅር ሊኖራቸው ይገባል ማለት ነው። ለዚህም የተለያዩ አይነት የህግ መሰረቶችን ያወጣል። ለምሳሌ የኮምፒውተር ክራይምን ኮምፒተር መሰረት ያደረጉ ማንኛውንም አይነት ጥቃቶች ሲደርሱ እዚያ ላይ ቤዝ ያደረገ እርምጃ እንዲወሰድ የህግ ድጋፍ እንዲኖረው የፖሊሲ እንትናለው። ሌሎች አሁን ለምሳሌ የዲጂታላይዜሽን እድገቱ እየጨመረ ሲሄድ ከዚህ ዲጂታላይዜሽን አብሮት ህጉ ደግሞ ድጋፍ እንዲሰጠው ያደርጋል። ብዙ ጊዜ ድሮ በነበረው እንትን ለምሳሌ የመሬት ካርታዎች፣ ሌሎች ሰነዶች በአብዛኛው ዲጂታሊ አፕሩቭ ዲጂታል የሆኑ እንትኖች ህጋዊ እውቅና የላቸውም ነበረ። ህጋዊ እውቅና እንዲኖራቸው አሁን ይሄ ዲጂታል ሲግኔቸር የሚባለውን እሱን አፕሩቭ የማድረግ ዶክመንቶችም ዲጂታል የሆኑት ሌጋሊ አክሴፕተብል እንዲሆኑ እንደዚህ አይነት ድጋፎችን እየተሰራ ነው። ፕላስ ደግሞ በተለያዩ መሰረተ ልማቶች ያሉ ደግሞ እነሱን ጥበቃ እንዲደረጉ አሁን በቅርብ ይጸድቃል ብለን እያሰብ ነው ያለ ነው የክሪቲካል ኢንፍራስትራክቸር የሳይበር ሴኩሪቲ አለ። ማንኛውም እስካሁን ባለበት አስገዳጅ ሁኔታ አልነበረም። ብዙ ተቋማት ብዙ የመንግስት ተቋማት አሉ። እነዚ የመንግስት ተቋማት ለሚያስገነቡት ሲስተሞች ለሚያስገነቡት ዳታ ሴንተሮች የሳይበር ሴኩሪቲ ጥበቃ ግዴታ እንደሆነ የማንዳቶሪንትን አልነበረምና፣ አሁን የክሪቲካል ኢንፍራስትራክቸር ሳይበር ሴኩሪቲ ሲጸድቅ ከዚህ በኋላ አስገዳጅ ይሆናል ማለት ነው። አሁን ከተማዋ ስማርት ለመሆን ከምንጠቀማቸው አዳዲስ ቴክኖሎጂዎች አንጻር፣ ከምናስገባቸው ቴክኖሎጂዎች አንጻር እዛ ላይ እንዴት ነው ቁጥጥር ሂደታችን? በቁጥጥር ሂደት አንደኛ ወደ ሀገር ውስጥ የሚገቡ የተለያዩ የመረጃ ማምረት የሚችሉ መረጃ መሰብሰብ የሚችሉ ወይም መረጃ ማሰራጨት የሚችሉ ቴክኖሎጂዎችን ቁጥጥር ያስፈልጋል። እነዚያን ቴክኖሎጂዎች በሀገር የታወቁ ከጀርባ ምን እንደሚሰሩ የማይታወቁ ዲቫይሶች ወደ ሀገር እንዲገቡ አይፈቀድላቸውም ማለት ነው። ይሄንን አጠቃላይ ወደ ሀገር የሚገቡ ቴክኖሎጂዎችን በመቆጣጠር ስራ ላይ ኢንሳ ትልቁን ሚና አለው። እሱም እንደ አንድ በአዋጅ የተሰጠው ስልጣን ስለሆነ እሱ ላይ አግሬሲቭ እየሰራ ነው። ሌላው ከዚህ ባሻገር ማንኛውም የዲጂታል ቴክኖሎጂዎች የዲጂታል ስርዓቶች ወደ ስራ ወደ ስርዓት ከመግባቱ በፊት ኦዲት ተደርጎ ምንም አይነት ክፍተት እንደሌለበት ሲረጋገጥ ብቻ ነው የኢንሳን ሰርተፊኬት ሲያገኝ ወደ ስራ መግባት ያለበት ማለት ነው። ይሄ እንግዲህ ብዙ ፈተናዎች አሉት። አሁን ባለበት ሁኔታ አብዛኛው የፋይናንሻል ሴክተሮች አስገዳጅ ስላደረጉት የኢንሳን ሰርተፊኬት ያለያዘ ማንኛውም ሲስተም ወደ እነሱ ስርዓት ኢንቴግሬት መሆን ስለማይችል እያስገደደ ስለሆነ በዛ ምክንያት ብዙዎቹ ኦዲት የማስደረግ ቴንደንሲያቸው እየጨመረ ነው ብዙ አፕሊኬሽኖች ሌሎችን ስርዓቶች ስናይ ግን በነዚህ በከተማ ደረጃ በግለሰብ በተቋማት ደረጃ የሚለሙ ሲስተሞች ብዙዎቹ እነዚህን ፍተሻዎች ሳያልፉ ወደ ስርዓት የሚገቡበት ሁኔታ አለ። ይሄ ደግሞ ለመረጃ አታክ የተለያዩ ምህዳሮችን እንትኖችን ይፈጥራሉ፣ ክፍተቶችን ይፈጥራሉ ማለት ነው። እዛ ላይ በደንብ መሰራት ይፈልጋል። እንደ ከተማም ስማርት ሲቲን በስትራቴጂ ይዞ የሚንቀሳቀስ ከተማ የመጀመሪያው አንዳንድ ቴክኖሎጂዎችን ከማሰቡ በፊት የመጀመሪያ ሴኩር ባይ ዲዛይንም ይባላል። ገና ከዲዛይኑ ጀምሮ የሴኩሪቲን ኢምቤድ እያደረገ መሄድ አለበት። ሶ ከዲዛይን እስከ ኢምፕሊመንቴሽን ድረስ ሴኩሪቲን ታስቦ ሲሄድ የሳይበር ሴኩሪቲን በኋላ እንዳይመጣ ያደርጋል። ከዚህ ባሻገር ቅድም እንዳልኩት የኦዲትና የፔኔትሬሽን ቴስት ደግሞ ኮንቲኒየስሊ መሰራት ይኖርበታል። ሌላው ደግሞ የሰው ኃይል ቅድም መገንባት ይኖርበታል። እነዚህን የሚያስተዳድሩት ስርዓቶች። አብዛኛው የሳይበር ምህዳር ላይ የሚደርሱ አታኮች ስናይ ከ90 ፐርሰንት በላይ በውስጥ የሰው ኃይል የእውቀት ወይም የአዌርነስ ችግር ነው ማለት ነው። የሰው ኃይሉ ላይም ልክ በተመሳሳይ ሲስተሞች ላይ ኢንቨስት እንደምናደርገው ኢንፍራስትራክቸር ላይ ኢንቨስት እንደምናደርገው የሰው ኃይል ላይ ያችላይ የአቅም ግንባታውን በደንብ ኢንቨስት ማድረግ ያስፈልጋል ማለት ነው። ሰው ኃይል ላይ መስራት እንደሚጠበቅብን ይታመናል። ከሌሎች ከምንሰራቸው ሂደቶች አንጻር እንደ ኢኖቬሽን እዚህ ላይ እየተሰራ ያለውን ነገር ማወቅ ብንችል ሰብከተመስተዳ ኢኖቬሽንና ቴክኖሎጂ ልማት ቢሮ በተለይ ዚ ሰኪሪቲ እንትኑን በደንብ ትኩረት ሰቱ እየሰራበት ያለበት ሁኔታ አለው። አዌርነስ ክሬሽን ጋር ከወረዳ ጀምሮ ክፍለ ከተሞች እንደዚሁም ማዕከል ላይ ያሉት ተቋማት ላይ ያሉት ባለሙያዎችን ግንዛቤ ከመስጠት አንጻር ኮንቲኒስ የሆነ በጣም በብዙ ሺህ የሚቆጠሩ የከተማው አስተዳደር ባለሙያዎችና ሰራተኞች የሳይበር ደህንነትን መሰረት ተደርጎ ግንዛቤ ያገኙበት አመት ነው። ባለፈው አመትም ዘንድሮም ደግሞ እንደዚሁ በዚሁ መልክ ታቅዶ ወደ ስራ የተገባበት ሁኔታ አለ ማለት ነው። ስለዚህ ይህን ስንል ምንድን ነው እንደዚህ ዞሮ አንድ ሲስተም ወይም አንድ መሰረተ ልማት ለምቶ ወደ ስራ ከገባ በኋላ ይህ አካል ነው ተጠቃሚው ማለት ነው። ወደታ ስንወድ ከታች ከታችኛው መዋቅር ድረስ ያሉ ሰራተኞች ባለሙያዎች ይህንን እና እንደዚሁም ማህበረሰቡን የሚያስጠቅሙት እነዚህ አካላቶች ናቸው። ስለዚህ እነዚህ ጋር በደንብ አዌርነሱ ክሬት ካልተደረገና አዌርነሱ ከሌለ ተጋላጭነቱ በዛው ልክ እየሰፋ የሚመጣበት ሁኔታ አለ ማለት ነው። ስለዚህ የመጀመሪያው ቅድም እንደተባለው የዚህ የግንዛቤ ማስጨበጫ መድረኮች ብዙ መድረኮችን ሰርተናል። በዛውም ልክ የተሻለ ግምገማም ያለበት ሁኔታ ነው ያለው ማለት ነው። ማህበረሰቡ ላይ እንደዚሁም በስራችን ላሉ ተቋማት ባለሙያዎችም እንደዚሁም ሰራተኞች በዚህ መልኩ እቃዎቻቸውን መሰረተ ማቻቸውን እንዲጠብቁ የምናደርግበት ሁኔታዎች እና አዌርነስ ክሬት ያደርግንበት ሁኔታዎች አሉ። በቀጣይም እሱ ነገሮች በእቅድ ውስጥ ገብተው እየተሰሩ ያለበት ሁኔታ አለ ማለት ነው። ሀሳብ ከወሰድ ናቸው ግንዛቤዎቹ ር አንጻር ከሳይበር ስጋት ነፃ የመሆን እድላለ፣ ከሳይበር ስጋት ያው ነፃ አንሆንም። ሳይበር እየሰፋ ነው የሚሄደው፣ ስጋቱ እየጨመረ ነው የሚሄደው። አሁን በኤአይ ቴክኖሎጂ አንጻር እንኳን ስናየው ኤአይ ወደ ተግባር ከገባ በኋላ ወይም አብዛኛው ከዲጂታል ቴክኖሎጂ ወይም ከዲጂታል ኤጅ ወደ ኤአይ ኤጅ እየተሸጋገር ነው ባለበት በሰዓት ኦልሞስት የሳይበር አታኮች የሳይበር እንትኖቹ በ40 ፐርሰንት ነው የጨመሩት። ሶ ነገ ከዚህ በላይ ነው ኤክስፔክት የሚደረገው። ይሄ እያደገ ነው የሚሄደው። ሶ በዛው ልክ አዌርነሳችም እየጨመረ እየሰፋ እያደገ መሄድ ያስችላል ማለት ነው። እነዚህን ፎከስ አድርገን መስራት እንዳለብን እንጂ አሁን ባለበት እየቀነሰ ወይም እየተቶ ይሄዳል የሚል ግምት የለም ይሄን መሰረት እናደርግና እንደ ማጠቃለያ ሀሳብ እንዲሆን ስለፈለግኩ ነው በዚህ ዘርፍ ላይ ያለውን ባለሙያ ሊሆን ይችላል ተጠቃሚው ማህበረሰብ አንድ የዚሁ አካልም ስለሆነ ከዚሁ ጋር በተያያዘ ደግሞ ፖሊሲው መውጪው የሚመለከታቸው ሀሳቦች ሊኖሩ ስለሚችሉ እንደ ማጠቃለያ ሀሳብ ምን መደረግ አለበት የሚለውን መቋጫ እናድርግ ሳይበር ሴኩሪቲ ይሄ ምንድን ነው ቃሉ ራሱ ሞቶ ሼርድ ሪስፖንሲቢሊቲ ነው ሼርድ ሪስፖንሲቢሊቲ ስንል ሁሉም ሰው ሪስፖንሲብል ነው ስቴክሆልደሮች ብዙ ናቸው። ሳይበር ላይ እንዳልሽው የቴክኖሎጂው አካል፣ ፖሊሲ አውጪ፣ ዩዘሮቹ፣ ኮሚኒቲው፣ ሌሎች አካላትም የሳይበር ሴኩሪቲው አካል ናቸው። ሶ ሁሉም የራሳቸው ሮል አላቸው ድርሻ አላቸው። ለምሳሌ በኢንሳ ሪኮመንድ የሚያደርገው ኤቭሪ ሲክስ መንዝ እያንዳንዱ ሲስተም ኦዲት መደረግ አለበት። ያለበት ክፍተት ኦዲት ተደርጎ ተለይቶ ዜን መደፈን አለበት። እነዚህ ነገሮች እንደዚህ አይነት ስርዓቶችን በሚመሩት ወይም በሚያስተዳድሩት ተቋማት ስር ተግባራዊ እንዲሆን ማድረግ ያስችላል ያስፈልጋል፣ ማለት ነው። ከዚህ ባሻገር ወደ ዩዘሮቹ ስንመጣ ዩዘሮችን፣ ተጠቃሚዎችን የአዌርነስ ስራ ዲጂታል ሴፍ የሚባል አካሄድ አለ። ዲጂታል ሴፍ ማለት ምንድን ነው? አንድ ተጠቃሚ አንድ ዩዘር ለምሳሌ የሚጠቀመውን ፓስወርድ ከራሱ ህይወት ጋር ምንም አይገናኝ ፓስወርድ መጠቀም ያለበት፣ ዩኒክ የሆነ ፓስወርድ መጠቀም አለበት። እነዚህ ፓስወርዶች ደግሞ ኮንቲኒስ መቀየር መለወጥ ይኖርባቸዋል፣ እንጂ አንድ ፓስወርድ ለሆነ ሲስተማችን ወይም ለሆነ ሶሻል ሚዲያ ለምንጠቀምበት ወይም ለባንክ ሲስተማችን ለምንጠቀምበት አንድ የተጠቅመን ከዛ በኋላ ስሩ አወት ታይም ማንለውጠው ከሆነ አት ሰም ፖይንት ያንን ነገር ብሬክ ሊደረግ ይችላል። ከዚያ በኋላ ሁሉ ነገር ኤክስፖዝ ይሆናል። በተመሳሳይ ለባንክ የምንጠቀመውን ፓስወርድ ለሶሻል ሚዲያችን ለሶሻል ሚዲያ የምንጠቀመውን ለሌሎች ለሲስተም ዩዘር የምንጠቀም ከሆነ አንዱ ብሬክ ሲደረግ እነዚያ ነገሮችም ሌላ ተጋላጭ ይሆናሉ ማለት ነው። ሶ ዩዘሮቹ እነዚህን አይነት አዌርነሶች ከወሰዱ የራሳቸውን ሴፍቲም ይጠብቃሉ። ፕላስ ደግሞ ከዚህ ባሻገር አሁን ነዋ ዴይስ በጣም አግሬሲቭ እየሄደ ያለው የፊሽንግ አታክ ብዙዎቹ ለምሳሌ ቴሌግራም ላይ በየቀኑ የማይላኩ የሊንክ አይነቶች የሉም። እና እነዚያን ሊንኮች ፕሮፐርሊ ከምናውቀው አካል ወይም የምናውቀው አይነት ሊንክ ካልሆነ በስተቀር ምንም አይነት ክሊክም ወይም ሌላ አክሽን መውሰድ የለብንም ማለት ነው። ሶ እነዚህን የምናያቸውን ሀፕን የሚያደረጉ ኢንሲደንቶች ደግሞ ኮንቲኒሲ ደግሞ ሪፖርት ማድረግ ያስፈልጋል። ለምሳሌ የምንጠቀማቸው ሲስተም ላይ በጥርጣሬ ወይም ስናየው ያ ነገር ሌላ ነገር የሚመስል አይነት የሚያጠራጥር የሳይበር አታክ ወይም ሌላ ነገር ደርሶበት የሚመስልን ከሆነ ያንን ሪፖርት ማድረግ ያስፈልጋል። ያንን ሲስተም ለዘረጋው አካል ወይም ለኢንሳም 933 የፍሪ ኮል አለ። ማንኛውም የሳይበር አደጋ ሲደርስ ወይም ሲከሰት በቀላሉ ሪፖርት የምናደርግበት መንገድ አለ ማለት ነው። ከዩዘሮች አንጻር እነዚህ እነዚህን ሜቶዶች ወይም አዌርነሶች ካገኙ ዩዘሮቹ በዚያው ልክ እንትን ይላሉ። ኮሚኒቲን ስናይ አብሮ የዲጂታል ቴክኖሎጂና የሳይበር አዌርነስን በተመሳሳይ ኮሚኒቲው ላይም በደንብ ሞቢላይዝ ማድረግ ያስፈልጋል ማሳወቅ ያስፈልጋል። ስርዓቶችን ከዘረጋም በኋላ እነዚያን ስርዓቶች ዲጂታሊ እንዴት መጠቀም እንደሚችሉ ለማህበረሰቡ በደንብ ማሳወቅ ያስፈልጋል። ማህበረሰቡ ውስጥ ደግሞ በዲጂታል ንቁ ናቸው የምንላቸውን አካላት ደግሞ የኮሚኒቲው አካል በማድረግ ለዛ ኮሚኒቲ ሳፖርት እንዲያደርጉ፣ እገዛ እንዲያደርጉም ያስፈልጋል ማለት ነው ሳይበር ሴኩሪቲ ብቻውን በህግ፣ በአዋጅ ብቻ የሚመራ አይደለም። ሶ ፖሊሲ ያስፈልገዋል። ሶ የናሽናል ሳይበር ሴኩሪቲ ፖሊሲም ኢንሳ አጸድቆ 2017 ላይ አጸድቆ ወደ ስራ ገብቷል ማለት ነው። ይሄም ትልቅ እመርታ ነው እንደ ሀገር ስናየው፣ በአለም አቀፍ ደረጃ ስናየው አሁን ቲ ስሪ ላይ ነው ያለ ነው በሳይበር ሴኩሪቲ ማለት ነው። ይሄም ትልቅ ነው። የዲጂታል እንትናችን ስናይ ገና ብዙ ርቀት አለ። ደሚ ብን በወርልድ እንትን ብናይ ብዙ ነገሮችን ይቀሩናል ማለት ነው። ከዛ ግን ቀድሞ የሳይበር ሴኩሪቲው ላይ ብዙ ስራዎች ስለተሰሩ እዛ ስቴጅ ላይ መድረስ ችለናል። ከዚህም በላይ ደግሞ ማሳደግ ያስፈልጋል። ለዛም ስራዎች እየተሰሩ ነው ያሉት ማለት ነው። በደንብ አጽንኦት መስጠት ካለብን የዚህ ነዩዘሩ ላይ ያው የግል ነው፣ በምን መልኩም ይጠቀማል የሚለው ነገር በተለይ ከዚህ ከእንደዚህ አይነት ተቋማት ጋር በተለይ በከተማ ውስጥ ያሉ ተቋማት አብሮ መስራት አለባቸው። የመጀመሪያው እንትን ማለት ነው መንግስትም ደግሞ እነዚህ የትሪፕል ፒ ፒፒ የፕራይቬት ፐብሊክ ፓርትነርሽፕ ላይ በደንብ ከእነሱ ጋር አብሮ መስራት እንዳለበት ይታመናል ማለት ነው። በዚህ ምክንያቱም ለምሳሌ ቴክኖሎጂ የሚያመጡት አካላቶች አሉ። የፕራይቬት ሴክተሩም እንደዚሁም እነዚሁ በቅርበት መንግስትም ከእነሱ ጋር አብሮ መስራት እንዳለበት ሁላ። ትልቁ ግን ወሳኙ እነዚህ የአሰራር ስርዓቶች ግን ወሳኝ ነው ማለት ነው። ስለዚህ እያንዳንዱ ተቋም ከላይ የሚወርደው አቅጣጫ መሰረት ስርዓቶችን በደንብ ኢምፕሊመንት መደረግ አለበት ማለት ነው። እንደ ከተማ እኛም ቢሮ በራሳችን ለምሳሌ የከተማውን አሰራር ስርዓት ላይ በዛው ልክ ዘርፋለን። የስማርት ሲቲ ዘርፍ እዛ ላይ ደንቦችን እያወጣን የምንሄድበት ሁኔታዎች አለ ማለት ነው። በዛ ልክ ተጠናክሮ መቀጠል አለበት ማለት ነው። መልካም። ስለሰጣችሁን ጊዜ በጣም ነው የምናመሰግነው። እናመሰግናለን። ክቡራን ተመልካቾቻችን የሳይበር ጥቃት ምንነትን እንዲሁም ደግሞ በመከላከሉ ዘርፍ ተያዥ ሀሳቦችን አንስተን ወደ እናንተ ያደረስ ነው የዛሬው የስማርት ሴቲ ዝግጅታችን። የተከታተላችሁትን ይመስል ነበረ። ለዛሬ አበቃን። ሳምንት በሌላ ርዕሰ ጉዳይ የምንጠብቃቸው ይሆናል። ደርሰንብቱ